አሰላሙ አሌይኩም ወረህመቱላሂ ወበረካቱ ተመልካቾች እንደምናችሁ፣ ደህና ናቸው። እኔ ደህና ነኝ አልሐምዱሊላሂ። ዛሬ ሰሊግ ልሰራ ነው። ሰሊግ የምሰራው በዶሮ ነው። ይኸው ዶሮ አለኝ። ሩዝ፣ ወተት፣ ቂቤ፣ ሽንኩርት፣ ማስቲካ አለኝ። ይኸው እዚህ ጋ ማስቲካ ማለት ይሄ ነው። ቀረፋ፣ ቁርንፍድ፣ ሄል፣ ወረቀት፣ ተልቃር እነዚህ ናቸው። አብረን እንስራ ተመልካቾች። እውሃ ጨምራ ያለውኝ የውኸ ዶሮውን አጥበዋለሁኝ። ብስሚላ። እንደዚህ ሲበስን እንገናኛለን። ትንሽ አቸቶ ጨመርኩኝ። ይኸው ዛፈሩን አወጣው። ብስሚላ ሽንኩርት ጨመርኩኝ። እነዚህን ቅመሞች ሁሉንም እንጨምራለን። ብስሚላ በዛ ይብሰል። እንደዚህ ተመልካቾች ው ዶሯችን እንደዚህ በስለዋል። እናውጣው የነበረውን ቅመም አቁጣጥል የዋለሁኝ የወሩዛችን ስሚላ ንጨምር ጨው ጨምር ያለሁኝ ይለብሳል ተመልካቾች፣ ትንሽ እንደዚህ ትንሽ ሳልሳ ከሙን ፍልፍል አሷ ዳርጋለሁን እንደዚህ አድርጌ ፍርም ውስጥ ተጨምረው ነው። ከብዛችን በስሏል። አሁን ይሄ ስድስት ማንኪያ ወተት ነው ኒዶ ወተት፣ ኒዶ ከሌለም ይሆናል። ቢስሚላሁን በወተቱ እንዲበስል ቢስሚላ ማሻላህ አሁን በዚህ ይብሰል እና እንገናኛለን። እንደዚህ በስሏል። አሁን ቅቤ እንጨምርበት ትንሽ። ብስሚላ ከእንግዲህ ዘበታ ላይ እንገናኝ። ያው ይበስሏል ተመልካቾች ይሄው ሰሊጋችን እንደዚህ ደርሷል። በጣም ነው የሚጣፍጠው። እናንተም መሰርታችሁ ሞክሩት። ስራዬን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። ኢንሻአላህ በሌላ ቪዲዮ እስከምንገናኝ አሰላም